ሰላም እንዴት ናችሁ? የሪሜዲያል ተማሪዎች፣ እንደሚታወቀው እንግዲህ በዚህ ሰዓት ኤግዛም እየወሰዳችሁ ነው የምትገኙት በሁሉም ቦታ ያላቸው የመንግስት እንዲሁም የግል ሪሜዲያል ተማሪዎች። በቻልነው መጠን በበጋ ወቅት እናንተ ለማገዝ የተለያዩ ነገሮችን ለማድረግ ሞክረናል። እናንተም ደግሞ በንቃት ስትዘጋጁ እንደነበር ተመልክተናል። ዛሬ የመጣሁት በዚህ በፈተና ሳምንት ውስጥ ማድረግ ያለባችሁ እንዲሁም ደግሞ ማድረግ የሌለባችሁ ነገሮች ናቸው የምንመለከታቸው። ስፔሻሊ አብዛኞቻችሁ በምትችሉት መጠን ያቅማችሁን ሞክራችኋል። አሁን ፈተና ክፍል ውስጥ ገብታችሁ እስካሁን የለፋችሁት ልፋት ዜሮ እንዳያደርጉባችሁ እነዚህም ነገሮች ብታደርጉ፣ እንዲሁም ደግሞ ማድረግ የሌለባችሁ ነገሮች ብታወቁ ይጠቅማችኋል ብዬ ስላሰብኩ ነው። መጅንግ እንግዲህ ማድረግ ከሚገባችሁ በፈተና ወቅት በፈተና ክፍል ውስጥ ሊሆን ይችላል። በቃ ኤግዛም ወስዳችሁ ከምትጀምሩበት እስከምትጨርሱበት ድረስ ባለው ቀናት ውስጥ የምታደርጓቸው ነገሮች ነው የምንመለከተው። የመጀመሪያው ማድረግ የሚገባችሁ ቀድማችሁ ወደ ፈተና ክፍል መድረስ መቻል አለባችሁ። ወደ ፈተና ቀድሞ በመድረስ ብዙ ጥቅም ይገኛል። እንኳን እነዚህ ትልልቅ ፈተናዎች ችክሩና ሌሎች ነገሮችም ቢሆኑ ቀድሞ የደረሰ ነው ኢንፎርሜሽን የሚኖረው። የተወሰነ በመካከል ማርፈድ ቢፈጠር ወይም ደግሞ ለኤግዛም ያስፈልጋችሁ ቁሳቁስ ሳታሟሉ ቀርታችሁ ካርድ ረስታችሁ መታወቂያ ረስታችሁ ሊሆኑ ይችላል። አይደለ ለሱ ለ እሱን እንኳ ሶልቭ ለማድረግ ቀድማችሁ መድረሱ አሪፍ ነው። ቀድማችሁ ካልደረሳችሁ እና የምታረፍዱ ከሆነ አንደኛ በቂ መረጃ አይደርሳችሁ፣ ሲቀጥል ደግሞ በውስጣችሁ የመገናገጥ ፈተናውን ስትፈተኑ ሰዓት ተጀምሮ ምናምን ብትደርሱ ብዙ ነገር ሉዝ ልታደርጉ ስለምትችሉ እና ቀድማችሁ መገኘት አለባችሁ። እንዲሁም ደግሞ የሚያስፈልጓችሁን እቃዎች መያዝ አለባችሁ። ሜይ ቢ ካልኩሌተር፣ አይዲ፣ እስክሪቢቶ እና ወረቀት፣ የምታሰሉበትን ነገር የሚያስፈልግ የሚፈቀድ ከሆነ ይዛችሁ ትሄዳላችሁ። የማይፈቀድ ነገር ደግሞ ምንም አይነት ነገር ቢሆን ይዛችሁ መግባት የለባችሁ። ምንም አይነት መዳፈር ምናምን አያስፈልግም ማለት ነው ምክንያቱም ከዛ ጋር ተያይዞ የሚመጣው ቅጣት ከፍ ያለ ሊሆን ስለሚችል። ሁለተኛው ኢንስትራክሽን ሲሰጥ አስተማ ሌክቸሩ ወይም ደግሞ ፈታኙ የሚሰጣቸውን ነገሮች በጥንቃቄ ማዳመጥ በጥንቃቄ ማዳመጥ መቻል አለባቸው። ሶስተኛው በምታዩበት ጊዜ ከመጀመራችሁ በፊት ሁሉንም እንግዲህ በኦንላይን ነው የምትፈተኑት የምትችሉ ከሆነ ሁሉንም ጥያቄዎች ኦቨርቪው ለመመልከት መሞከር የሚለው ይሄ ሁሌ አይመከርም። ከጊዜያቸው አንጻር ነው ስፔሻሊ ትንሽ ጊዜ ካላቸው ባታረጉትም ችግር የለውም። ግን ሰፋ ያለ ታይም ካላቸው ግን ሁሉንም ጥያቄዎች ታያችኋትና ለምሳሌ አሁን እንግሊሽ ከፓሴጅ ትንሽ ከበድ ከሚል ፓርት ከምትጀምሩ ይልቅ ለእናንተ የሚቀላቸው ፓርት ብትጀምሩ ግራመሩ የሚጀምረው ከሰላሳ ጥያቄ ከሆነ ከግራመር መጀመር የሚፈልግ ተማሪ ዘሎ ሂዶ ከዛ መጀመር ይችላል። እንደዚህ እንደዚህ ብታደርጉና የሚቀላቸውን ቦታ ቀድማችሁ ለመስራት ቀድማችሁ ጥያቄዎቹን ብትመለክቷቸው ይመከራል። አራተኛ ሰዓታችሁን በአግባቡ ለመጠቀም መሞከር አለባችሁ። የሚሰጣችሁ ታይም በጣም ተለክቶ ነው። እዛ ጋር የሚቀመጡ ታይም ስፔሻሊ አሁን እንዳየሮ ከሆነ ደግሞ በጣም አጭር ታይም ነው የተሰጣችሁ። አንድ ሰዓት ተኩል ነው የተሰጣችሁ አስቦት ጥያቄዎቹ ቦታ ላይ ብዙ የሚሆን ከሆነ ሰዓታችሁን በፍጥነት መስራት መቻላለ ሰዓት አይሁትና፣ ጥያቄ ቁጥሩ ለምሳሌ እንግሊዝ ሆኖ አንድ መቶ ጥያቄ በአንድ ሰዓት ተኩል ውስጥ ለመስራት ይገብራል ሰው እነዚያ የማይመጣጠን ነገር ከሆኑ በጣም በቻላችሁት መጠን ለመፍጠን መሞከር መቻል አለባችሁ፣ እና እንደ ጥያቄ ቁጥሩ ነው የምትመለከቱት። በአንጻሩ ደግሞ ሀምሳ ጥያቄ ሆኖ የእንግሊዝ ጥያቄ ሀምሳ ሆኖ የተሰጣችሁ ሰዓት ደግሞ አንድ ሰዓት ተኩል ከሆነ ዘና ብላችሁ መስራት ትችላላችሁ እና ይህንን ከዚህ ውስጥ ማስገባት አለባችሁ። ፈተናው በሚጀምሩበት ሰዓት ሌላ ከመፈተኛ ክፍል ወደምገቡበት ሰዓት ሊከብድ ይችላል። ፈተናው አርሰራው ምናምን የሚልን እንትን ኮንፊደንስ ማስወገድ መቻል አለባችሁ። ወረቀቱን ምንድን ነው እናንተ በላይ ነው ሰው ኮምፒተራችሁን ከፍታችሁ የመጀመሪያው ጥያቄ ስትጀምሩት በጣም በኮንፊደንስ ሊሆን ይገባል። በኮንፊደንስ ሊሆን ይገባል። ኮንፊደንስ ከሌላችሁ ለምሳሌ ከውጭ ስትገቡ ገና እያማረራችሁ ከጓደኞቻችሁ በቃ ወድቀናል ምናምን ያላችሁ ገብታችሁ ኤግዛሙን የምትጀምሩት ከሆነ እና የመጀመሪያዎቹ ሶስት ጥያቄዎች የማታውቋቸው ከሆኑ ሙሉውን የማጣት እድላችሁ ሰፋ ያለ ስለሆነ ኮንፊደንስ አስፈላጊ እራሳችሁን የአቅሜን ሞክር ያለው ሰው እሰራዋለሁ አሪፍ አመጣለሁ ብላችሁ ማሳመን መቻል አለባችሁ። ስድስተኛ ጥያቄዎቹን ስታነቡ በጥንቃቄ መሆን መቻል አለባችሁ። ያው የማትሪክ እንደዚህ በብሔራዊ ሌብል የሚሰጡ ፈተናዎች የሚዘጋጁት በጥንቃቄ ነው። የሚታይባቸው ከማክበድ ይልቅ ዲፊካልት ከማድረግ ይልቅ ትሪክ የሆኑ ሸዋጅ አይነት ጥያቄዎችን ለመጠቀም ይሞክራሉ አስተማሪዎች እና እነሱን ነገሮች በደንብ አተኩራችሁ መመለከት ጥያቄዎችን ከባድሮ ከማለት ይልቅ ምሌ ላይ ፈልጎ ነው በምን ሸውሬ ነው ብላቸው፣ ቀላልም ከሆነ ላይሸውሬ ብላቸው መጠቀቅ መቻል አለባቸው እሱን ነገር ግምት ውስጥ ማስገባት አለባቸው። ሰባተኛው ሁሉንም ጥያቄዎች ለመስራት መሞከር ነው። ሁሉንም ጥያቄዎች ለመስራት መሞከር ነው። አንዳንዴ ሲከብዳቸው እስኪ ልለፈው እና በኋላ እመልሳለሁ እንደሱ ከምታደርጉ ይልቅ ማርክ አድርጋችሁበት የሆነ መልስ ብላችሁ ማለፍ ያለባችሁ የምትጠራጠሩት፣ ሶስት አራት ብድ የሚያጠራጥራችሁ ቢሆን እንዲሁ ዝም ብላችሁ አንዱን ብላችሁ ትለፉ እና ማርክ ማድረግ ያለ ማርክ ማለት ምንድነው? የከበዳችሁ ጥያቄ ፍላግ ታደረጉታላችሁ። ፍላግ አድርጋችሁ ከዛ ከጨረሳችሁ በኋላ ፍላግ ያደረጋችሁባችሁ ቦታዎችን ተመልሳችሁ ትሰራላችሁ እና ባዶ ከምትተው ይልቅ የሆነ ነገር አድርጋችሁት ብታልፎ የተሻለ ነው። ይህንን እንዳትረሱ። ምንም ከምትተው እየሞላችሁ ትለፉ። በኋላ ሰዓት አልቆ አስተማሪው ሰዓት ካለቀ ራሱ ይወስዳል አደለ? ምንም ሳትሰሩት ከሚዘጋ የምትገምቱትን ብላችሁት ለማለፍ ሞክሩ እና እንዳትዘሉ ጥያቄ እንዳትዘሉ ጥንቃቄ አድርጉ። ተመልሼ እሰራዋለሁ የሚባለው አይሰራም። የሆነ መልስ ጽፋችሁበት ትመለሳላችሁ። ስምንተኛው ኤግዛም ፔፐራችሁ ላይ ወይም ደግሞ ፈተናችሁ ላይ ፎከስ አድርጋችሁ መስራት መቻል አለባችሁ። በዙሪያችሁ ያለ የሚረብሽ ነገር ከጓደኞቻችሁ የሚመጣ አሰራኝ እንደዚህ አድርግ ምናምን የሚል ነገር ቢኖር፣ የሆነ ወከባ ቢፈጠር ክላስ ውስጥ እንኳን ሰዓት እየቆጠረ ስለሆነ ፎከስ ማድረግ ያለባችሁ ኤግዛማችሁ ላይ ብቻ ነው። የሆነ ነገር ቢፈጠር ኤግዛም ሩም ውስጥ የሚረብሽ አቴንሽናችሁን የሚሰርቅ ነገር ቢፈጠር በፍጹም ከፈተናችሁ ላይ አይናችሁ ማንሳት መቻል የለባችሁ። ዘጠነኛ ማኔጅ አንዛይቲ ነው እንግዲህ፣ ከፍ ያለ ስትረስ፣ ጭንቀት አለ ሁሉም ተማሪ ላይ። ስፔሻሊ ደግሞ በዙሪያችሁ ያሉ ሰዎች አማራሪዎች ከሆኑ ስ እስካሁን መስራት ባለባቸው ሰዓት ሳይሰሩ ኑረው አሁን ፈተና ሲደርስ በቃ ወድቀናል መቼም አናልፍ ነው። እንግዲ የእናንተን ሞኒ የሚገሉ ጓደኞች ካሏችሁ ኮንፊደንስ የሌላቸው እንደማይሰሩ የሚወር ጓደኞች ካሏችሁ ጭንቀቱ ከፍ ያለ ስለሚሆን ይህንን ነገር ማኔዥ ማድረግ አለባችሁ። በራሳችሁ መተማመን ይገባቸዋል። በእርግጥ የመጀመሪያውን ፈተና እስከምት ነው እንጂ ከዛ በኋላ የተስተካከለ ይሄዳል። ኮንፊደንሳችሁም የተገነባ ስለሚሄድ ብዙ አያስጨንቃቸው። የመጨረሻው ማድረግ ያለባችሁ መልሳችሁን ከጨረሳችሁ በኋላ በተወሰደች ደቂቃ እንደቀራችሁ ሪቪው ለማድረግ ሞክሩ፣ ሰዓት ካላችሁ ነው። በእርግጥ ይሄ መጀመሪያ ላይ በጥንቃቄ ሰርታችሁ ታልፉና ከጨረሳችሁ በኋላ ተመልሳችሁ የተወሰደ ጊዜ ካላችሁ ለማየት ሞክሩ። ቢያንስ ክፍት የተተወ ካለ የምትጠራጠሩበት ፈላጊ ያረጋችሁት የተጠራጠራችሁበት መልስ ካለ እሱንም እንድታስተካክሉ ያግዛቸዋል። ተመልሰው መልሳችሁ ማየቱ ማለት ነው። አሁን ደግሞ ማድረግ የሌለባችሁ ነው የምንመለከተው። ማድረግ የሌለባችሁ የመጀመሪያው በፈተና ታይም ኢሚዲየት የሆነ ነገር አለማየት ወይም ደግሞ ለመሸምደድ ምናምን አለመታገል። ይሄ በጣም መጥፎ። ለምሳሌ ማትስ ፈተና ልትገቡ ያላችሁ አንድ ሰዓት ሁለት ሰዓት ቀርቶ ጠዋት እነሱና የረሳሁት ፎርሙላ ለመሰል ምናምን ብላችሁ የትሪጎኖሜትሪ ሌሎች ሌሎች ፎርሙላዎችን ለመያዝ የምትሞክሩ ከሆነ ብዙ ነገር ሉዝ ታደርጋላችሁ። እሱ በፍጹም አይመከርም። ይህንን ቅድማችሁ ማወቅ መቻል አለባችሁ። በፍጹም አይመከርም። እንደዚህ ማድረግ የሚመከር ተግባር አይደለም። ሰው ይህንን ማወቅ መቻል አለባችሁ። በቻላችሁት መጠን ለምሳሌ ባዮሎጂ የምትፈተኑ ከሆነ ነገር ንገጠዋ ተነስታችሁ እስኪ የተወሰነ ባዮሎጂ ላይ እንደሱ እስፔሻሊ የሚሸመደዱ ነገሮችን ለመያዝ አትሞክሩ ትረበሻላችሁ እኮ ሁለተኛው ደግሞ ጥንቃቄ ለማድረግ እንትን ነው የፈታኙ የሚናገራቸውን ነገሮች ወይም ደግሞ የሚሰጡ ኦሪንቴሽኖችን በሙሉ ችላ ማለት የለባችሁ እንደ ዩኒቨርሲቲያችሁ እንደየኮሌጃችሁ ወይም ደግሞ ፈታኛችሁ ብቻ የሚነግራቸው የሆነ ነገር ካለ እያንዳንዷን ነገር ለመተግበር ወደ ኋላ ማለት የለባቸው እና በትክክል ማዳመጥ መቻል አለባቸው። ቅድም የተነጋገር ነው ነው ይሄ ሌላ የምንመለከተው አንድ ጥያቄ ላይ ብቻ ብዙ ጊዜ ያችሁን አትግደሉ። የተሰጣችሁ ሰዓት ትንሽ ሰዓት ሆኖ ሳለ የሆነ ጥያቄ ከብዷቸው ዛጋ የምትታገቢ ከሆነ ቢያንስ ለአንድ ጥያቄ ማክሲሙም ሶስት ደቂቃ ከሰጣችሁት እሱም እንደምትሰሩት እርግጠኛ ከሆናችሁበት ነው ከዛ በላይ ጊዜያችሁ ማጥፋት የለባችሁም። ወደ ሌሎች ጥያቄዎች ማለፍ መቻል አለባችሁ። ይህ ከግምት ውስጥ እንድታስገቡ እመክራለሁ። ሌላኛው ማድረግ የሌለባችሁ ቀድማችሁ ከመፈተኛ ክፍል አትወጡ። ሌሎች ጓደኞች ሲወጡ ምናምን ምናምን ስታዩ ቀሏቸው ምናምን ሊመስላችሁ ይችላል። እኔ መውጣት አለብኝ፣ ሰዓት እያለቀ ወይም ቢል አይነት ስሜት ሊሰማችሁ ይችላል። ነገር ግን ቀድሞ መውጣት ብዙ ነገር ነው ሎዝ የምታደርጉበት ሜቢ ጊዜ ተርፏችሁ መስራት የምትችሉ ከሆነ ምን አለበት ብትመለከቱት። ከጨረሳችሁ እራሱ ድጋሚ የምታዩት ምን አለበት እና ቀድሞ መውጣት ብዙ ዋጋ ያስከፈላል። ሉዝ ታደርጋላችሁ። ኢንስትራክሽኑ አዲስ ሀሳብ አዲስ መረጃ ሊናገር ይችላል። ሰዓት አለቀ እስኪባል ድረስ ቁጭ ብላችሁ ፈተናችሁን መስራት መቻል አለባችሁ። ይህን የምናገረው ሳታነቡ ለቆያችሁ ተማሪዎች ነው የምትሰሩ ተማሪዎች ነው ምንም ሳታነቡ ምናምን ከድማችሁ እንትን የምትሉት ይህን ቪዲዮ ራሱ ብታዩት ባታዩት እናንተ ጋር እንትና ይለም፣ ይህን ማወቅ ያለባችሁ እንዲሁም ደግሞ ራሳችሁን ከሌሎች ተማሪዎች ጋር ኮምፔር ማድረግ የለባችሁ። ወደ አንድ ተማሪ ቶሎ ገና በአስር ደቂቃ በሀያ ደቂቃ ውስጥ ሊወጣ ይችላል። እናንተ እንዲሁም ጎበዝ ነው የምትሉት ልጅ ሁሉ እንደዛ ሊያደርግ ይችላል ማለት ነው። ውጭ ወጥታችሁ እናንተ ከብዶናል እያላችሁ ቀሎኛል የሚልም ተማሪ ልታገኙ ትችላላችሁ። እንደዛ ቢልም ግን ራሳችሁን እስከ ፈተና ቀን ድረስ በምንም አይነት ሁኔታ ከወጣችሁ በኋላ ራሱ ፈተና ክፍል ጨረሳችሁ እንደወጣችሁ፣ በዛ ባለፈው ፈተና፣ ለምሳሌ ነገ ባዮሎጂ የምትፈተኑ ከሆነ ከወጣችሁ በኋላ እስኪ መልስ ጎበዝ ተማሪ ካለ እስኪ ምን አልከው ፊትህን ምልነው፣ ይህን አንደኛው ምን አልከው፣ ሁለተኛው ምን አልከው፣ መልስ ላስተይበት የሚባል ነገር አያስፈልግም። ውጤታቸው ሲገለጽላቸው ሁሉንም ስለምታውቁት፣ ቀጣዩ ፈተና ላይ ትኩረት ማድረግ ያለባቸው፣ ራሳችሁን በፍጹም ከሌሎች ጓደኞቻችሁ ጋር እንዳታወዳድሩ ከነዚህ ከነዚህ ነገሮች መራቅ አለባችሁ። ብትችሉም አንድ ሁለት ጓደኛ ከያዛችሁ እስከ ፈተና ቀን ድረስ ይበቋቸው። እነሱን አሳምናችሁ የምናወራ ከሆነ ስለፈተና ፈተና እንረበሻለን፣ ሰው ዓላማችንን ቀጣዩ ፈተና ላይ እያደረግን በኮንፊደንስ እንዘጋጅ ብላችሁ አንድ ሁለት ጓደኛ ይዛችሁ እስከ ኤግዛም ቀን መጨረሻ ድረስ ፎከስ ማድረግ፣ ከሌሎች ግሩፖች መነጠል አለባችሁ። በዚህ መልኩ እንድትዘጋጁ እመክራለሁ። ቀጣይ ደግሞ የመጣው አዲስ መረጃዎች ካሉ አደርሳችኋለሁ። የቴሌግራም ቻናላችን የሌላችሁ ተማሪዎች ጆይን ማድረግ አትርሱ። ለሁላችሁም መልካም ፈተና አመኛለሁ። በኮንፊደንስ እንደምትሰሩት ባለሙሉ ተስፋ ነኝ። ተንኪዩ።